ሰላም ጤና ይስጥልን ክብራትና ክብራን ውድ የቻናል ቤተሰቦች፣ እንዲሁም ተመልካቾች ከያላችሁበት የዓለም ዳርቻ ጫፍ እስከ ጫፍ ያክብሮ ሰላምታችን ይደረሳችሁ እያል ዛሬም እጅግ እጅግ ወሳኝ መደመጥ ያለባቸውን ትኩስ መረጃዎች ይዘን የቀረብን ሲሆን እጅግ አደገኛና አነጋጋሪ የሆነ ሕግ ከዛሬ ጀምሮ በመላው ሀገሪቱ ላይ ተግባራዊ እንዲደረግ ውሳኔ ተላልፏል። እንግዲህ ይህንን አዲስ አደገኛ የሆነ ህግ ተግባራዊ ካላደረጋቸው አወቃቸውም አላወቃቸውም እጅግ ለከፋ ጉዳት የሚዳረጋቸው መሆኑን ከመንግስት በኩል ያወጣው መረጃ ተመልክተናል። ምንድን ነው የሚለውን በዝርዝር ወደ እናንተ እናደርሳለን። ከዚሁ ጋር በተያያዘ ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ ላይ አሁን ባለው የገንዘብ ማለትም የውጭ ምንዛሪ ፖሊሲን በተመለከተ አዲስ መረጃ ተሰምቷል። የሱንም እናስደምጣለን። በሌላ በኩል ደግሞ አንዳንድ መረጃዎች አሉ። የሁሉንም ዝርዝር መረጃ አንድ ባንድ ወደ እናንተ የምናደርስ ሲሆን ቪዲዮን ላይክ ላይክ ቻናሉን ሰብስክራይብ እያደረጋቸው እስከ መጨረሻው ድረስ አብራችሁን ቆዩ እያልን በቀጥታ ወደ መረጃው አመራል። እንግዲህ ክብራን ተመልካቾቼ በዛሬ ዕለት ከዛሬ ጀምሮ በመላው ሀገሪቱ ላይ ተግባራዊ የሚደረግ አዲስ መመሪያ አዲስ ህግ ይፋ ተደርጓል። ይህንን ህግ እንግዲህ ተግባራዊ ካላደረገን እጅግ የከፋ ጉዳት እንደሚደርስብን ከመንግስት በኩል የወጣው መግለጫ አለ። ታዲያ ይህንን ህግ ተግባራዊ የማታደርጉ እህት ወንድሞች ከፍተኛ ጥንቃቄ እንድታደርጉ ለማለት ያክል ወዳለሁ። ወደ ዝርዝር መረጃው ከማለፋችን በፊት

ከውጭ ምንዛሬ ጋር ተያይዞ ኢትዮጵያ አሁን ላይ ያላት የመጠባበቂያ ገንዘብ በታሪኳ ታይቶም ተሰምቶም እንደማይታወቅ ጠቅላይ ሚኒስትር ዶክተር አብይ አህመድ ገልጸዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ይህንን ያሉት ከህዝብ ተወካዮች ምክር ቤት አባላት ለተነሱላቸው ጥያቄዎች ምላሽ ሲሰጡ የነበረ ቢሆንም ኢትዮጵያ ባለፉት የመቶ አመታት ታሪክ ውስጥ እንደ አሁኑ መጠባበቂያ ገንዘብ ይዛ አታውቅም ብለዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከማክሮ ኢኮኖሚ ማሻሻያ ትግበራ በኋላ በነበራቸው ድርድር በእዳ ሽግሽግና 35 ቢሊዮን ዶላር ገደማ እዳ ሽግሽግ ማግኘቷንም ነው የተናገሩት። ባለፉት 8 ወራት ከ564 ቢሊዮን ብር በላይ ገቢ ተደርጓል ያሉት ጠቅላይ ሚኒስትር ዶክተር አብይ አህመድ ይሁን እንጂ ሰፊ ድጎማና የደሞዝ ጭማሪ በማድረጋችን ወጫችን ከገቢያችን በልጧል ብለዋል። ባለፉት ዘመናት ጀምረን ለምንጨርሳቸው ፕሮጀክቶች የተበደርነውን ብድር አግባብ አይደለም በሚል የዳሽግሽግ ማድረጋቸውን ገልጸው ነዳጅ ማበደሪያ ያለ ክልሎች የሚሰጡ በጀትን ተደማምሮ ገቢያችን ሙሉ በሙሉ ወጫችን ባይሸፍንም እየሞከረ ነው ማለታቸውን ከዶክተር አብይ ያገኘነውን መረጃ ይህንን ይመስላል ማለት ነው። አመራን እንግዲህ ማምሻውን እጅግ መደመጥ ያለባቸው በርከት ያሉ መረጃዎች የወጡ ሲሆን በተለይ ከሰሞኑ በመዲናችን አዲስ አበባ እንዲሁም በመላው ኢትዮጵያ ተግባራዊ እንዲደረግ አዲስ መመሪያ መውጣቱ ይታወቃል። ከዚሁ ጋር ተያይዞ የአዲስ አበባ ከተማ አስተዳደር ንግድ ቢሮ ደንብ 15 ዝባር 2017 የተሰኘው የትራንስፖርት አገልግሎትን ምሽት አራት ሰዓት ድረስ በመንገድ ዳር የሚገኙ የንግድ ተቋማት ደግሞ ምሽት ሶስት ተኩል ድረስ እንዲቆዩ የሚያስገድድ ደንብ ከመጋቢት አስር ጀምሮ ተግባራዊ ማድረጉ ይታወሳል። ደንቡን የአዲስ አበባ ከተማ አስተዳደር ካቢኔ ያጸደቀው የካቲት 29 ቀን 2017 የነበረ ሲሆን ይህ ደንብ መመሪያዎች ተዘጋጅቶለት ከመጋቢት 10 2017 ጀምሮ ተግባራዊ መሆን ጀምሯል። የንግድ ቢሮው የኮሚኒኬሽን ዳይሬክተር የሆኑት አቶ ሙሰማ ጀማል ደንቡ የሕግ ተጠያቂነትን ጨምሮ የገንዘብና በመጨረሻም ንግድ ፍቃድን እስከ መሰረዝ የሚያደርሱ ቅጣቶች እንዳሉትም ተናግረዋል። ታዲያ የኮሚኒኬሽን ዳይሬክተሩ በዝርዝር ምን አሉ የሚሉት ደግሞ በስፋት የወጡ ሲሆን የገንዘብ ቅጣቱ የመጀመሪያ ደረጃ ጥፋት፣ ሁለተኛ ደረጃ ጥፋት እያለ እስከ አምስተኛ ደረጃ የሚያስቀምጥ የገንዘብ ቅጣት እርከኖች እንዳሉትም

በመጀመሪያ ደረጃ በሚሰጡ ማስጠንቀቂያዎች ላይ የማይታረሙ የንግድ ተቋማትና እስከ መጨረሻው የገንዘብ እርከን ከተጠቀሙ በኋላ የንግድ ፍቃድን እስከ መዘረዝ የሚያደርስ ቅጣት እንዲቀጡም ያደርጋልም ተብሏል። ይህ ከመሆኑ በፊት ደንቡን የማስተዋወቅ ስራ በሁሉም ሚዲያዎች እንደሚሰራ የተገለጸ ሲሆን ደንቡን ተግባራዊ አድርጓል። እዚህ ላይ ምንም አይነት ድርድር አይኖርም። የማስተዋወቁ ስራ ግን በሰፊው ይሰራል ይገባበታል። የቅጣት እርከኖቹን ይፋ ማድረግ ጀምረናልም ብለዋል። ደንቡ ዝርዝር መመሪያ በቢሮው እየተዘጋጀለት ነው። በፍጥነት ጨርሰን ግልጽ እናደርጋለን። ህጉ የሚሰራው የኮሪደር ልማቱ ያለባቸውን አካባቢዎች ብቻ ሳይሆን በመላው አዲስ አበባ በአስራ አንዱም ክፍለ ከተሞች ዋና ዋና መንገዶች ላይ የሚገኙ ሁሉንም የንግድ ተቋማት ላይ ነውም ብለዋል። የትራንስፖርት እንቅስቃሴን በተመለከተ ሁሉንም የግል የትራንስፖርት ሰጪ አካላትን ጨምሮ የሚመለከታቸው ነው። ይህንን መንገድ ትራንስፖርት ባለስልጣን ጋር በመሆን በጋራ ተፈጻሚ ይሆናልም ብለዋል። አስተዳደራዊ የመጀመሪያ ደንብ የገንዘብ ቅጣት እርከን ምን ይመስላል? ከምሽቱ ሶስት ሰዓት ተኩል በፊት የንግድ ተቋሙን መዝጋት አስር ሺህ ብር እንደሚያስቀጣም የተነገገ ሲሆን ለተገልጋይ ሊቀርብ የሚችለው አገልግሎት ወይንም ምርት እያለው በማለት ተገልጋይ እንዳያስገድድ ማድረግ ደግሞ አስር ሺህ ብር ያስቀጣል። ሌላው መንገድ ዳር ያሉ የንግድ ተቋማትና አገልጋይ መስጫ ተቋማት ከምሽት እስከ ንጋት ድረስ የተቋሙን የውጭና የውስጥ መብራት አለማብራት ሰባት ሺህ ብር ያስቀጣል። የህንፃ የፊተኛው ገንጽ መብራት ወይም የፋዲስላይት መብራት ያለመስቀል እና ወይም ያለማብራት አምስት ሺህ ብር እንደሚያስቀጣም ተደንግጓል። የንግድ ተቋሙ መግቢያ በር ዝግ ሆኖ አገልግሎት የሚሰጥ ከሆነ ክፍት መሆኑን የሚመለከት በኤሌክትሪክ የሚሰራ ምልክት ያ ለማድረግ ማድረግ አምስት ሺህ ብር ያስቀጣል። ከምሽት አራት ሰዓት በፊት የትራንስፖርት አገልግሎት ማቋረጥ መውጣት ወይንም የስምሪት መስመር ማቋረጥ አምስት ሺህ ብርም ያስቀጣል። የከተማ አስተዳደሩ ካወጣው የትራንስፖርት አገልግሎት ታሪፍ በላይ ተሳፋሪውን ማስከፈል አምስት ሺህ ብርም እንደሚያስቀጣ ተደንግጓል። ከገንዘብና አስተዳደራዊ ቅጣቶች በፊት ከምሽት ሶስት ተኩል በፊት የንግድ ተቋሙን ዘግቶ የተገኘ ነጋዴ የ24 ሰዓት የማስጠንቀቂያ ጊዜ እንደሚሰጥ አቶ ሙሰማ ለኢቲቪ ዜና መግለጻቸውን በስፋት ተመልክተናል። እንግዲህ በቀጥታ ወዲያው እርምጃ ይወሰድ የነበረ ቢሆንም አሁን ላይ አዲሱን ረቂቅ ወይንም አዲሱን መመሪያ ወደ ማሻሻል የደረሰው እንግዲህ የ24 ሰዓት አገልግሎት ጊዜ ማስጠንቀቂያ እንዲሰጥ መ መደረጉን ነው የተመለከት ነው። ደንቡ ሙሉ በሙሉ ተፈጻሚ የሚሆነው ዝርዝር የአፈጻጸም መመሪያ ሲወጣለ ሲሆን አሁን ላይ የመመሪያው እየተዘጋጀ እንደሚገኝ ነው በዛሬው ዕለት የተገለጸው። ከተሽከርካሪ ታርጋ ጋር በሚመለከት አዲስ መረጃ በዛሬው ዕለት ተሰምቷል። በዚህም ታርጋቸው ሊቀይሩ የሚችሉ ተሽከርካሪዎች መኖራቸው ነው የተገለጸው። ለሁለት ሳምንታት ያክል በተለያዩ የአዲስ አበባና ሸገር ከተማ መንገዶች ላይ በተደረገ የክትትልና ድጋፍ ስራ በተሽከርካሪዎች ላይ በርካታ ጉድለቶች መገኘታቸውና የትራንስፖርት ሎጂስቲክ ሚኒስቴር በዛሬው ዕለት አስታውቋል። በተለይም ዓመታዊ የቴክኒክ ምርመራ የሚደረግላቸው ብቃትን ሳያረጋግጡ ቦሎ የያዙ ተሽከርካሪዎች በርካታ መሆናቸውን በሚኒስቴር መስሪያ ቤቱ የትራንስፖርት አገልግሎትና ቁጥጥር ዘርፍ አማካሪ አሰፋ ሀዲስ ለአሃዱ ገልጸዋል። እንዲሁም የተሽከርካሪ ፍሬን የወለቀባቸው፣ ሰነድ ሳይኖራቸው ቦሎ እንዲይዙ የተደረጉ፣ መብራታቸው የማይሰራ መስታወታቸው የተሰባበረና ሌሎችም ክፍተቶች በክትትሉ ወቅት መገኘታቸውን ተናግረዋል። አስፈላጊው እድሳት ሳያደርጉ ጊዜያቸው ያለፈባቸው ተሽከርካሪዎች ስለመኖራቸውም ያስረዱ ሲሆን ከዚህ ባሻገር መንጃ ፍቃድ ሳይይዙ የሚያሽከረክሩ በተለይም ቅጣት ላይ እያሉ ተገቢውን የቅጣት ክፍያ በመፈጸም መንጃ ፍቃዳቸውን ሳይወስዱ የሚያሽከረክሩ በተለይም የታክሲ አሽከርካሪዎች በብዛት መኖራቸው በክትትሉ መታወቁንም ተናግረዋል። በዚህ ክትትል ዋና ዓላማ አጠቃላይ ያለውን ሁኔታ ገንዘቡ ለማስተማርና ድጋፍ ለማድረግ መሆኑን የገለጹት አማካሪው በክትትሉ በርካታ ችግሮች በታየባቸው አሽከርካሪዎች መስመር ላይ ካሉ አካላት ጋር በመተባበር እንደ የጥፋታቸው መጠንና አይነት አስተማሪ እርምጃ እንዲወሰድባቸው መደረጉንም ገልጸዋል። በተጨማሪም አስከፊ የሆነና በዜጎች ላይ አደጋ ሊያደርስ የሚችል መልኩ የነበሩ ተሽከርካሪዎች ላይ እስከ መታሰር የደረሰ እርምጃ ተወስዷልም ብለዋል። ሚኒስትር መስሪያ ቤቱን ጨምሮ የትራንስፖርት ቢሮ፣ የኢትዮጵያ ፖሊስና ሌሎች የሚመለከታቸው አካላት ጋር በመሆን ክትትል ስለመደረጉም አስረድተዋል።